አላችሁ እኔ አለው፣ እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአንጀታችንን ጤንነት የሚገልጹ አምስት የሰገራ ምልክቶችን እነግራችኋለሁኝ። እንዴት አድርጋችሁ ደግሞ የአንጀታችሁን ጤንነት ማሻሻል እንደምትችሉም በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ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 ፍንጮችን ወይም ደግሞ ምልክቶችን ይሰጠናል። አምስት የሰገራ ምልክቶችን ልንገራችሁ የአንጀታችንን ጤንነትን የሚገልጹ ማለት ነው። አንደኛ የሰገራችን ቅርጽና ውፍረቱ ነው። የደረቀ የረጋ ውሃማ ወይም ደግሞ በጣም ቀጭን ከሆነ ምን እንደሚጠቁም ልንገራችሁ። የሰገራችን ቅርጽና ውፍረት የአንጀት ጤንነት ጠንካራ የሆነ አመላካች ነው። ጤናማ ያልሆኑ ምልክቶች የምንላቸው የደረቀ ጠንካራ እንደ ጥይት የተቆራረጠ ሰገራ ከሆነ የሆድ ድርቀት፣ ደካማ የሆነ የአንጀት እንቅስቃሴ፣ የውሃ እጥረትና አነስተኛ የፋይበር አመጋገብ እንዳለን ያመለክታል። ሰገራችን ውሃማ ወይም ደግሞ ልምጥ ያለ በጣም ቀጭን ሰገራ ከሆነ የአንጀት መቆጣት ወይም ደግሞ ኢንፍላሜሽን ወይም ደግሞ ብግነትን ኢንፌክሽን ለምግብ አለመቻቻል ወይም ደግሞ ኢንቶለራንስ መኖሩን ወይም ደግሞ ደካማ የአንጀት መምጠጥን ያሳያል። ሰገራችን ቀጭን ከሆነ የአንጀት መጥበብን፣ እብጠትን ወይም ደግሞ ኢንፍላሜሽንን ወይም መኮማተርን ሊያመለክት ይችላል ማለት ነው። ታዲያ እነዚህ ምልክቶች ስለ አንጀታችን ምን ይነግሩናል? አንጀታችን ብግነት እንደተከሰተብን ሊደርቅ ወይም ደግሞ ቆሻሻን በአግባቡ ለማንቀሳቀስ እየተቸገረ እንደሆነ ሊጠቁሙ የሚችሉ ናቸው። አነስተኛ ፋይበር ወይም ደግሞ ውሃ መውሰድ ሰገራ በአንጀት ውስጥ ረዘም ላለ ጊዜ እንዲቆይ ያደርጋል፣ ይደርቃል እናም ይጠነክራልም። ለረጅም ጊዜ የሚቆይ ቀጭን ሰገራ ደግሞ የአንጀት መጥበብን፣ በአንዳንድ ጊዜ በአንጀት ውስጥ ባለ ዕጢ ወይም ደግሞ ብግነት ወይም ኢንፍላሜሽን ምክንያት ሊከሰት ይችላል። ሁለተኛ፣ የሰገራ ቀለም ለውጦች ነው። ሰገራችን ጥቁር፣ ቀይ፣ ፈዛዛ፣ ቢጫ እና አረንጓዴ መሰል ከሆነ የሰገራችን ቀለም ጤናማ የምንለው መካከለኛ እስከ ጥቁር ቡናማ ቀለም ከሆነ ጤናማ ነው። ጥሩ የምግብ መፈጨት እና ጤናማ የሃሞት ፍሰትን ያመለክታል። ጤናማ ያልሆኑ የሰገራ ቀለሞች የምንላቸው ደግሞ ጥቁር ወይም ደግሞ እንደ ሬንጅ ያለ ሰገራ ከሆነ በላይኛው አንጀት ወይም ደግሞ በጨጓራ ላይ ደም መፍሰስም ሊኖር ይችላል። ይህ በአይረን ወይም ደግሞ በብረት ማሟያ ወይም ደግሞ ሰፕሊመንት መድኃኒቶች ምክንያትም ሊከሰት ይችላል። በሰገራ ወይም ደግሞ በሽንት ቤት ወረቀት ላይ ደግሞ ደማቅ ቀይ ደምን የምንመለከት ከሆነ ኪንታሮት ወይም ደግሞ ሄሞሮይድስ የምንለው የፊንጢጣ መሰንጠቅ ወይም ደግሞ በታችኛው የአንጀት አካባቢ ደም መፍሰስ ሲከሰት ሊከሰት የሚችል ነው። ፈዛዛ ጭቃማ ቀለም ያለው ሰገራ ከሆነ ደግሞ አነስተኛ የሐሞት ምርት ወይም ደግሞ የሐሞት ቱቦዎች መዘጋትን ያመለክታል። ሰገራችን ቢጫ ቅባታማ ሰገራ ከሆነ አንጀት ስብን በአግባቡ እየዋጣ አይደለም፣ የአለመመጠጥ ችግር ሊኖር እንደሚችል አመላካች ነው። ሰገራችን አረንጓዴ መሰል ከሆነ ምግብ በአንጀት ውስጥ በፍጥነት መንቀሳቀስ ወይም ደግሞ ተቅማጥ ወይም ደግሞ ኢንፌክሽኖችን ያመለክታል ማለት ነው። ታዲያ እነዚህ የሰገራ ቀለሞች ስለ አንጀታችን ምንን ያመለክታሉ? የቀለም ለውጦች ብዙውን ጊዜ በአንጀት ውስጥ ደም መፍሰስን፣ የሐሞት ፍሰት ችግሮችን ወይም ደግሞ ብግነትን የሚያንጸባርቁ ናቸው። ሶስተኛ ደግሞ ያልተፈጨ ምግብ፣ ንፍጥ፣ ወይም ደግሞ ፈሳሽ ሙከስ የምንለው ወይም አረፋ በሰገራ ውስጥ መኖር ነው። ይህ ምን ማለት ነው? ያልተፈጨ ምግብ ከበቆሎ ከለውዝና ከአንዳንድ ሲልሶች ሰዎች በስተቀር ከምንመገበው ምግብ የሚከሰት ከሆነ የአንጀት እንቅስቃሴ በጣም ፈጣን መሆን፣ በላይኛው ሆድ አካባቢ ደካማ የምግብ መፈጨት ወይም ደግሞ የኢንዛይም እጥረት መኖሩን የሚያመለክት ነው። ግን አንዳንድ ጊዜ በቆሎ እንደ ለውዝ ስንበላ እነዚህ ሊወጡ ይችላሉ። እነዚህ ምንም ችግር የላቸውም ማለት ነው። ምናልባት በደንብ ያለማኘክ ችግርም ሊሆን ይችላል። እንዲሁም ደግሞ በሰገራ ውስጥ ያለ ንፍጥ መኖር ደግሞ የአንጀት ሽፋን ብግነት እንደ ኮላይተስ፣ አይቢኤስ እና ኢንፌክሽኖችን ያመለክታል። በሰገራችን ውስጥ አረፋማ ወይም ደግሞ አረፋ የሚመስል ሰገራ ከሆነ ደግሞ በአንጀት ባክቴሪያ ሚዛን መዛባት ምክንያት የመፍላት ወይም ደግሞ የፈርመንቴሽን ሂደትን ያመለክታል። ታዲያ እነዚህ ስለ አንጀታችን ምንን ይጠቁማሉ? ኢንፍላሜሽን እንደተከሰተ ማለትም ብግነት እንዳለ አንጀታችን እንደተበሳጨ ወይም ደግሞ ኢሪቴትድ እንደሆነ ጎጂ ባክቴሪያዎች የተሞላ ከሆነ እንዲሁም ደግሞ ንጥረ ምግቦችን በአግባቡ አንጀታችን የማይመጥ ከሆነ እነዚህ ችግሮች ይከሰታሉ። አራተኛ የሰገራ ድግግሞሽና አስቸኳይነት ነው። በጣም ብዙ ወይም ደግሞ አልፎ አልፎ ሰገራ ማድረግ ማለት ነው። ጤናማ የአንጀት ልምድ ወይም ደግሞ የሰገራ ሂደት ማለት በቀን ከአንድ እስከ ሶስት ጊዜ በቀላሉ የሚወጣ ያለ ህመም የሚከሰት ሰገራ ፍጹም ጤናማ ነው። ጤናማ ያልሆኑ ሰገራ የማድረግ ምልክቶች የምንላቸው ደግሞ በጣም በተደጋጋሚ ሽንት ቤት የምትሄዱ ከሆነ በቀን አራትና ከዛ በላይ ሰገራ የምታደርጉ ከሆነ ይህ የአንጀት ብግነትን፣ ኢንፌክሽን፣ ወይም ደግሞ ለምግብ አለመቻቻል ወይም ደካማ የሆነ የአንጀት መምጠት ሲኖር ይከሰታል። እንዲሁም ደግሞ ለሁለት ወይም ደግሞ ለሶስት ቀናት ወይም ከዚያ በላይ ምንም ሰገራ አለማድረግ ደግሞ ስር የሰደደ የሆድ ድርቀት እንዳለ፣ ደካማ የአንጀት ጡንቻዎችና አነስተኛ የፋይበር አመጋገብ እንዳላችሁና የውሃ እጥረትን የሚያመለክት ነው። እንዲሁም አስቸኳይ የመጸዳዳት ፍላጎት፣ በጣም ቶሎቶሎ ሰገራ የማድረግ ፍላጎት ካለ ደግሞ የአንጀት መበሳጨት፣ ብግነት ወይም ደግሞ ኢንፍላሜሽን የምንለው ወይም ደግሞ ኢንፌክሽን እንደተከሰተ ያመለክታል። ታዲያ እነዚህ ስለ አንጀታችን ምንን ያመለክታሉ? አንጀታችን እንግዲህ በጣም ሰገራ ከበዛብን ብግነት ወይም ደግሞ እንደ ኢሪቴብል ባውል ሲንድረም ወይም ኢንፍላማቶሪ ባውል ዲዚዝ የአንጀት ብግነት በሽታ እንዳለ የሚያመለክት ነው። ከመጠን በላይ ደግሞ የማይንቀሳቀስ ሰገራ በጣም ደረቅ ሆነ ደግሞ የሆድ ድርቀት እንዲሁም ደግሞ እንደ ኢንፍላማቶሪ ባውል ሲንድረም ያሉ ችግሮች ሲከሰት የሚከሰት ነው። እንዲሁም መደበኛ የጡንቻ መኮማተሩን እየጣሰ እንደሆነ ያመለክታል። አምስተኛ ደግሞ ሽታ ያለው ሰገራ። በጣም መጥፎ ወይም ደግሞ መራራ የሆነ ጠረን ካለው ሰገራችን ይህ ምን ማለት ነው? ጠንካራ ከወትሮው ያልተለመደ መጥፎ የሆነ የሰገራ ጠረን ደካማ የምግብ መፈጨት፣ መጥፎ ባክቴሪያዎች ከመጠን በላይ በመጨመራቸው በኢንፌክሽን በአንጀት ውስጥ ከፍተኛ የመፍላት ደረጃ ሲኖርና ለምግብ አለመቻቻል፣ ለምሳሌ ላክቶስ ለምንለው ላክቶስ ኢንቶለራንስ አለው። ለምሳሌ እንደነዚህ አይነት ችግሮች ሲከሰት የሚከሰት ነው ማለት ነው። ሰገራችን በጣም ከወትሮ በተለየ መልኩ ሽታ ይኖረዋል ማለት ነው። ታዲያ ይህ ስለ አንጀታችን ምን ይጠቁማል? አንጀታችን ጎጂ በሆኑ ባክቴሪያዎች ዲስባዮሲስ ሊጫን ይችላል። ወይም ደግሞ ምግብን በአግባቡ እየተበላሸ ባለመሄዱ ምክንያት በአንጀት ውስጥ በመበስበስ እናም መፍላትን እየፈጠረ እንደሆነ የሚያመለክት ነው ማለት ነው። ታዲያ መቼ ነው መጨነቅ ያለብን ወይም ደግሞ ምን አይነት ምልክቶችን ስንመለከት ቶሎ ህክምና ማድረግ አለብን? የማይቆም ደም በሰገራ ውስጥ ካየን፣ ጥቁር ወይም ደግሞ ሬንጅ የመሰለ ሰገራ ከገጠመን፣ ለሳምንታት በቀጭኑ የሚቀጥል ሰገራ ካለ፣ ድንገተኛ ክብደት መቀነስ ከገጠመን፣ የማያቋርጥ ተቅማጥ ወይም ደግሞ የሆድ ድርቀት ከገጠመን እናም ከባድ የሆነ የሆድ ህመም ከገጠመን፣ እነዚህ ምልክቶች ይበልጥ ከባድ የሆኑ የአንጀት ችግሮችን ሊያመለክቱ ስለሚችሉ ቶሎ ህክምና ማድረግ ይኖርብናል ማለት ነው። ታዲያ የአንጀታችንን ጤንነት ግን በተፈጥሮ ለማሻሻል የሚረዱ አስር ምርጥ መፍትሄዎችን ደግሞ ልንገራችሁ የአንጀትን ጤንነት ማሻሻል ማለት የምግብ መፈጨትን፣ መርዛማ ንጥረ ነገሮችን ማስወገድን እናም ቆሻሻን ማስወገድን ማሻሻል ማለት ነው። እነዚህ ልምዶች አንጀታችሁን ንጹህ፣ ንቁ እናም ከብግነት ወይም ደግሞ ከኢንፍላሜሽን ነፃ ያደርጉታል። አንደኛ ዕለታዊ የሆነ የፋይበር መጠናችሁን መጨመር ነው። ፋይበር ሰገራን ያወፍራል፣ ያለሰልሳል እናም በአንጀት ውስጥ በተቀላጠፈ ሁኔታ እንዲንቀሳቀስን ይረዳል። ምርጥ የፋይበር ምንጮች የምላቸው እንደ ኦትስ ወይም ደግሞ አጃ፣ አትክልቶች፣ ፍራፍሬዎች እንደ ፖም ወይም ደግሞ አፕል፣ ፒር እና የቤሪ ፍሬዎች፣ ባቄላ እና ምስር፣ ሙሉ እህሎችና ቺያሲድስና ተልባ ምርጥ የፋይበር ምንጮች ናቸው። ጥቅሞቻቸውም የሆድ ድርቀትን ይከላከላሉ፣ ጥሩ ባክቴሪያዎችን በአንጀታችን ይመግባሉ፣ ብግነትን ይቀንሳሉ እና አንጀትን በተፈጥሮም ያጸዳሉ። ሁለተኛ በየቀኑ በቂ ውሃን መጠጣት ነው። ውሃ ሰገራን ያለሰልሳል እናም የአንጀት ቆሻሻን በቀላሉ እንዲያንቀሳቅስም ይረዳል። የውሃ ጥቅሞቹም የሆድ ድርቀትን ይከላከላል። ንጥረ ምግቦች መምጠጥንም ያሻሽላል። መርዛማ ንጥረ ነገሮችንም ከሰውነታችን ያጥባል። በቀን ቢያንስ ከ8 እስከ 10 ኩባያ ለመጠጣት ሞክሩ። ንቁ ከሆናችሁ ወይም ደግሞ እንቅስቃሴ የምታደርጉ ከሆነ ደግሞ ከዛ በላይ መጠጣት ይኖርባቸዋል። ሶስተኛ የዳበሩ ምግቦችን ማለትም ፈርመንትድ ፉድ የምንላቸውን መመገብ ነው። የአንጀት ባክቴሪያዎችን ለማሻሻል ይረዳሉ። ፈርመንትድ ምግቦች በአንጀት ውስጥ ጤናማ ባክቴሪያዎችን ይመልሳሉ። ምርጥ የፈርመንትድ ምግቦች ምሳሌ የምንላቸው እንደ እርጎ፣ ኪፈር፣ ኪምቺ፣ ሶርክራውት እና ኮምቡቻን በአመጋገባችሁ ውስጥ አካቱ። ጥቅሞቹም የሆድ መነፋትን ይቀንሳሉ፣ የምግብ መፈጨትንም ያሻሽላሉ፣ በሽታ የመከላከል አቅምንም ያጠናክራሉ። አራተኛ የተቀነባበሩ ምግቦችና የተጨመረ ስኳርን ቀንሱ። የተቀነባበሩ ምግቦች አንጀትን ያዳክማሉ፣ እናም ጎጂ ባክቴሪያዎችንም ይመግባሉ። እንደ ቺፕስ፣ ፈጣን ምግቦች፣ ነጭ ዳቦ፣ ስኳር የበዛባቸውን መጠጦችና የተቀነባበሩ ስጋዎችን አስወግዱ። መቀነስ ደግሞ ጥቅሞቹ ምንድን ነው? አነስተኛ ብግነት እንዲኖር ያደርጋል። ጠንካራ የአንጀት ሽፋንና የተሻለ የአንጀት እንቅስቃሴ እንዲኖረን ያደርጋል። እነዚህን ምግቦችን መቀነስ። አምስተኛ ተጨማሪ የፕሪባዮቲክ ምግቦችን መመገብ ነው። ፕሪባዮቲክስ ጥሩ የአንጀት ባክቴሪያዎችን ይመግባል። ምርጥ የፕሪባዮቲክ ምግቦች የምላቸው ነጭ ሽንኩርት፣ ሽንኩርት፣ ሙዝ፣ አስፓራጉስ፣ ኦትስና ምስር ጥሩ ፕሪባዮቲክስ ናቸው። ጥቅሞቹም ጠንካራ የምግብ መፈጨትንና ጤናማ የአንጀት ማይክሮባዮምን ይደግፋሉ። ስድስተኛ ደግሞ በየጊዜው የአካል ብቃት እንቅስቃሴን አድርጉ። የአካል ብቃት እንቅስቃሴ የአንጀት እንቅስቃሴን ያነቃቃል። ጥቅሞቹም የሆድ ድርቀትን ይከላከላል፣ የአንጀት ጡንቻን ጥንካሬ ያሻሽላል፣ የአንጀት ካንሰርን ስጋትን ይቀንሳል። በቀን ቢያንስ ከ20 እስከ 30 ደቂቃ መራመድን ቢሆን ይጠቅመናል። አምስተኛ፣ ቀይ ስጋን ገድቡ። እናም የተቃጠለ ወይም ደግሞ በጣም የተጠበሰ የጠቆረ ስጋን አስወግዱ። ከባድ ቀይ ስጋ እናም የተቃጠለ የጠቆረ የተጠበሰ ስጋ የአንጀትን ሽፋን የሚያበሳጩ መርዛማ ንጥረ ነገሮችን ያመነጫሉ። እነዚህን ደግሞ መቀነስ ዝቅተኛ ኢንፍላሜሽን እንዲኖር ቀላል የምግብ መፈጨትና የአንጀት በሽታዎችን ስጋት ለመቀነስም ይረዳል። ስምንተኛ፣ ጭንቀታችሁን ተቆጣጠሩ። ጭንቀት የአንጀት እንቅስቃሴን እናም ባክቴሪያዎችን ሚዛንን ይጎዳል። ከፍተኛ ጭንቀት የሚያስከትላቸው ውጤቶችም እንደ ተቅማጥ፣ የሆድ ድርቀት የሆድ መነፋትና እንደ አይቢኤስ መጨመርን ያስከትላል። ጠቃሚ ታዲያ ልምዶች ጥልቅ መተንፈስ፣ ማሰላሰል፣ የአካል ብቃት እንቅስቃሴ ማድረግና በቂ እንቅልፍን በመተኛት ጭንቀትን ተቆጣጠሩ። ዘጠነኛ አንጀታችሁን በተፈጥሯዊ መጠጦች አጽዱ። ኬሚካሎች አያስፈልጉ። ቀላል ተፈጥሯዊ መጠጦች የአንጀት ተግባርን ይረዳሉ። ምርጥ ተፈጥሯዊ የአንጀት ማጽጃ መጠጦች የምንላቸው ሙቅ የሎሚ ውሃ፣ የዝንጅብል ሻይ የእሬት መጠጥ፣ የአፕልና የቀይስር እንዲሁም የካሮት ድብልቅ ጭማቂ፣ ሙቅ ውሃ ከቺያሲድስ ጋር ምርጥ ናቸው። አንጀታችንን በተፈጥሮ የሚያጸዱ ናቸው። ጥቅሞቻቸውም መርዛማ ንጥረ ነገሮችን ያስወግዳሉ፣ እንቅስቃሴንም ያሻሽላሉ፣ የአንጀታችንን ጋዝና የሆድ መነፋትንም ይቀንሳሉ። አስረኛ ደግሞ ለመጸዳዳት ፍላጎት ሲሰማችሁ ቶሎ መጸዳጃ ቤት መሄድና ማስወገድ ነው። ሰገራን መያዝ እንዲደርቅና እንዲጠነክር ያደርጋል። ስለዚህ ቶሎ መጸዳዳት፣ ጥቅሞቹም የሆድ ድርቀትን ይቀንስላችኋል፣ የአንጀት ጡንቻዎችን ይከላከላል፣ መርዛማ የንጥረ ነገሮች ክምችትንም ይቀንሳል ማለት ነው። ስለዚህ ቶሎ ሰገራ ለማድረግ ፍላጎት ሲኖር ወይም ደግሞ ሲሰማችሁ ሰገራችሁን ቶሎ ማስወገድ ያስፈልጋል። በአንጀታችሁ ውስጥ መያዝ ጥሩ አይደለም። ስለዚህ እነዚህን ጤናማ ልምዶችን በማድረግ የአንጀታችሁን ጤንነት መጠበቅ ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁም ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄም ካላችሁ ሐሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን።